ዛሬ የምነግራችሁ ነገር በተለይ ኮንትራት ቤት ያላችሁ እህቶቼ ከልባችሁ ሆናችሁ አዳምጡኝ። ይሄ ነገር ይጠቅማችኋል። እናንተ እኮ ባትጠቀሙበት ለሚጠቀም ሰው ሸራርጉት ማለት ነው። ታንዱ አንዱ ሊጠቅመው ይችላል ማለት ነው። ይሄ ነገር አታሳልፉት፣ እስከ መጨረሻ ተከታተሉት ማለት ነው። አሰላሙ አለይኩም ወራህመቱላ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው ሆይ? ሁላችሁንም ሰላም ሰላም ብያለሁኝ። ብያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ እና ሼር እያደረጋችሁ አበረታቱኝ። እንግዲህ ዛሬ ይዤላችሁ የመጣሁት ይጠቅማችኋል ብዬ ነው ማለት ነው። ምክንያቱም ካየሁት አንጻርና እዛ አቦታ ላይ ሄጄ በጣም ያሳዝነኝና በጣም የተገረምኩበት በጣምም ያጀበኝ ነገር ስላለ ይህ ነገር ደግሞ ለብዙዎቻችን ይጠቅመናል ትምህርት የሆነናል ብዬ ይህ ነገር ደግሞ ላካፍላችሁ ይዤ መጥቻለሁኝ። እናንተም ደግሞ ላይክና ሸር እያደረጋችሁ አበረታቱኝ። ከዛ በፊት ግን ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ወደ ቤት የተቀላቀሉ አበረታቱኝ ይላለው። ማለት ነው እንግዲህ ውድ ቤተሰቦች መለላችሁ ነው። አረባ ገር ላይ ሁላችንም ብዙ ነገሮች እናሳልፋለን፣ ብዙ ውጣ ውረዶች አሉ። ነገር ግን ደግሞ ኮንትራት የምትሰሩ እህቶች ነው አሁን የማስጠነቅቃችሁ ማለት ነው። እውጭ ወጣችሁት ወታችኋል፣ ፈጣሪ ይጠብቃችኋላለ ወይ ማለት ነው። ምክንያቱም አንዴ የሆነ ነገር ነው። ነገር ግን ኮንትራት ቤት የምትሰሩ እህቶች ከራሲ ጀምሮ እኔም ስላለሁበት እዚህ ነገር ላይ እኔም አለሁበት ማለት ነው። እና ይህን ነገር ከልብ ሆናችሁ አዳምጡኝ። እሱ ምንድን ነው ምላችሁ? አሁን ብዙዎቻችን ሰዎቻችን መጥፎ የሆኑ ብናል ስራ በዛ ብንምንል ሰዎች አለን ሰዎቹ መጥፎ ሆኑ ብቻ የራሳችን የሆነ ምክንያት አለ ማለት ነው። በዛ ምክንያት መሰረት ብዙ ነገር እንላለን። አገራችን ከምንሄድ ለምን እዚህ ቢሮ ሂዲን ቤት አንቀይርም፣ ለምን እዚህ በውጭ ቃማ አናሰራም፣ ለምን በውጭ አንሰራም እያልን በጣም ብዙ እህቶች ይህን ነገር የምታስቡም አላችሁ። መንገድም ላይ ይበላችሁ ልትኖሩ ትችላላችሁ ማለት ነው። እኔ ከልቤ የምነግራችሁ ማለት ነው። እህቶች ከልብ ሆናችሁ ነገር ብታዳምጡት እና ወደ ራሳችሁ ቆሞ ብላችሁ ብታስቡ ጥሩ ነው ማለት ነው። ለምሳሌ ባለፈው ሴትዮዋ የሰዎች ልጅ ሰራት ልትሳፍር አብረሻት ሱቅ ሄጅ ብላኝ ሱቅ ሄርን፣ ሱቅ ሄድን። ከዛ ደግሞ አሁነ ቦታ እሷን ጸጉር ቤት ልትወስድት፣ ጸጉር ቤት አብረሻት ተጃር እሷ ስለምትፈራ እኔ ሌላ ቦታ ያለሁ አብረሻቱን ብላኝ ነው ሄርኩት። ከዛ እንደገና እዛ ከመሄዷ በፊት እየታገለለች መሰላችሁ፣ ቢሮ አገለለች። ቢሮ ሰራተኛ ልትመርጥ ማለት ነው ቢሮ ለምን አገለለች ሰራተኛ እቤት ውስጥ ደግሞ ልንገራችሁ፣ የአረቦች ማ የግፍ ግፍ ማለት ነው። አላህ ይስተራሊ። ሌላ ሰራተኛ አምጥተዋል፣ ግን ያቺ አዲስ ና ቋንቋ አታውቅም፣ ምንም ነገር የምታውቀው ነገር የላትም። ሴትዮዋ ደግሞ አረበኛ ሚያቅ ነው የምትፈልገው። ከዛ እሷን አልፈልግም እኔ ሌላ ሰራተኛ ነው የምፈልገው ብላ ቢሮ ስንሄድ፣ ቢሮ ያየ ነው ነገር። ወላሂ እኔ ለራሴ ማለት ነው እንግዲህ የዛሬ ሁለት አይቸዋለሁኝ በጣም በሚያሳዝን ሁኔታ ማለት ነው፣ የምር ነው የምላችሁ። ዱባይ ላይ የሚሰራው ስራ ዱባይ ላይ የሚሰሩት ግፍ እኔ እንጃ አላቅም ማለት ነው። ወላሂ ያያችሁ አይታችኋል፣ እዛ ቦታ ላይ የነበራችሁ ልትኖሩ ትችላላችሁ ማለት ነው። ከዛ እዛ ቢሮ ሄርንና ብዙ እንትን አሉ የሚያስተናግዱ አሉ። እሷ ገባች። አንድ ክላስ የሆነ አዳራሽ ነገር ነው። እዛ ቁጭ ብሏል ዩኒፎርም ለብሰው ማለት ነው። ከዛ እሷ ሰራች ቢሮ ያሉት ጠሩ። ሰራተኛ ሁለት ጠሩ። ብቻ መረጠች። እኛ ወንበሩ ቁጭ በሉ ተባል። እኛ በሌላ በኩል ቁጭ እሷ ገባች። እዛ ውስጥ ገባች ፈለገች ሁለት ሰራተኛ መረጠች። እና እንግዲህ እኛን ጠራች ስትጠራ ልጅቷን ንገሪያቸዋል ይ ደግሞ ልጆቹ አማርኛ አይችሉም፣ እኔ ደግሞ ኦሮምኛ አልችልም። ከዚያ አንቺ አውሪያቸው አለችኝ። እኔ አልችልም አልኳት። ከዚያ ዲገሪያች የምትሳፈረውን ሰራተኛዋን አንቺ አውሪያቸው፣ ስለ ቤቱ ሁኔታ፣ ስለ ስራው ንገሪያቸው አለያቸው። እኔ እንግዲህ አላቅም፣ ነገሪያቸው በቋንቋ ማለት ነው። ከዚያ ማንኛቱ ትሻላለች አለች። ግትራ አለችኛል። እንግዲህ አንቺ የምትፈልጊው እነዚህ የሆነችውን ማምጫነት እና እኛን ውጡ፣ እዛ ጠብቁና አለች። ወጣን ያለ ሰራተኛ ሱብሃነላህ፣ ማለት ነው። የምር ነው የምላቸው። ሲያሳዝኑ ማለት ነው። ሲያሳዝኑ ሲያሳዝኑ። አረቦቹ በጣም ይመጣሉ፣ በጣም ይመጣሉ ማለት ነው። ግን ከዛ ነገር ውስጥ የታዘብኩን ነገር በጣም ዋነኛውን እነግራችኋለሁ። ከዛ ሴትዮዋችንም እንግዲህ እዛው ቆይታ የሆነው ሆነ። እሷን ተመጨረሻ በፊት ወደ የመጣሁበት ልሂድ አላቸው ማለት ነው። ከዛ ሰራተኛ በጣም ያሉ ሲያሳዝኑ እንጃ አላቅም። ኢትዮጵያ ውስጥ የሆነ ውጡት ሀገር የተባለ ነው የሚመስለው እንዳለ ተጠቅቋል ሰራተኛ በይንትን አለ ፊሊፒን አሉ። እነዚህ ኡጋንዳዎች በጣም ብዙ ሰራተኛ ነው ያለው፣ ብዙ ብዙ ማለት ነው። ግን አንድ እንትን ውስጥ ነው የተቀመጡት ማለት ነው። ከዛ ውስጥም እንዲ ስታዘብኩ ታውቃላችሁ የሆኑ ልጆች እኔ እነሱ አላቅም ብቻ፣ እንስገድ ብለው ነው የወጡት። ወጥተው እኛ ተቀመጥንበት ወንበር ቁጭ አሉ ማለት ነው። ከዛ ሲያወሩ ወላሂ የዱባይ ቢሮዎች ወይም መክተቦች ማለት ነው እንዲሁ በዱንያም ባኬራም መኒንጃ ቀብራችሁን ያየው ሰው ማለት ነው። ሰራተኛ ይልካሉ አሉ። ከእነሱ እንዲትወጡላቸው ነው የሚቸግሉ ከላኩ በኋላ፣ እነዛ ሰዎች ደግሞ ስራቸውን እንደፈለጉ ሲያፈጓቸው ከርመው ወይ ቋንቋ አታውቅም ይላሉ፣ ወይ አተመቸችን ይላሉ፣ ወይ ልጆቹ አልፈለጉም ይላሉ። ስምንት ቀን አስራ አምስት ቀን ይሰራሉ። ያንን ብር ደግሞ አረቦቹ አስበው ነው የሚሰጡት። ማነው የሚወስደው? ቢሮዎቹ እዛ ላይ ደግሞ ቢሮዎቹ ራብ ራብ፣ የምር ነው የምላቸው። ራብ ደግሞ መጥፎ ነው የምር። ራብ ለቀመሰው ሰው ስለ ራብ ብታወሩት ያቃል፣ ግን ያልቀመሰው ሰው ራብ ስትሉት አይሰማም ማለት ነው። አያውቅም፣ አይሰማም፣ አላየምና ማለት ነው። እና ራብ አሉ። በዚ ላይ ራቡ፣ በዚ ላይ ደግሞ ጮኸታቸው በዚህ ላይ ይማታሉ። እና እህቶች ማለት ነው እህቶቼ ይህን ነገር ለነገራችሁ የቻልኩት ምንድ ነው ሁለት ዓመቴን ጨርሽ ሶስት ዓመቴን ጨርሽ ሰዎች አልተመቹኝም፣ ቢሮ ህጅ ቀይሬ ሌላ ቤት እንዲፈለግኩ ሰራለሁ የምትሉ እህቶች ራሳችሁን ጠብቁ፣ ራሳችሁን ታዲጋ ጠብቁ ማለት ነው ሌላ ቤት ብትሄዱ እዛ ቤት ላተስማሙ ትችላላችሁ። ሶስት ቀንም ሆነ አራት ቀንም ሳምንትም ሁለት ሳምንትም ሰርታችሁ የሚተፋችሁበትን ብር ደግሞ መክተብ ነው የሚወስደው። ወላሂ አላህን የማይፈሩ ማለት ነው ቢሮዎቹ ወይም መክተቦቹ ናቸው የሚወስዱት። እና እዚያ ያሉ ሰራተኞች በጣም ነው ያዘኑት። እንዲሁም እኛን ምንትን የምንል መስሏችሁ እንዲሁ በአላህ የሆንባችሁ እናንተን ትንካላችሁ። ጸባያችሁን አስተካክላችሁ ታግሳችሁ ሰርታችሁ አገራችሁ ግቡ። ቢሮ እንቀይራለን ቢሮ ጥሩስ ቦታ እናገኛል ብላችሁ እንዳትመጡ፣ ብለው እንደውም ለእኛ ምክር ለገሱልን ማለት ነው። እና ውድ እህቶቼ ማለት ነው ኩንትራት ቤት ያላችሁ ዱባይ ላይ፣ ዱባይ ላይ የሚሰሩት ግፍ እኔ እንጂ አላቅም። ከባድ ነው፣ ተጠንቀቁ። ሌላችሁ ነው። በዛ አጋጣሚ ኩንትራት የምትሰሩ ህቶቼ ማለት ነው ሁለት አመት ካደራችሁባችሁ ሰዎቹን ልቀይር አትባሉ። ካልሆናችሁ ሀገራችሁ ግቡ። ተመልሳችሁ እንደ አዲስ ተመጣላችሁ። ከቻላችሁ ደግሞ እንደምቀጥላችሁ ሶስት አመት አድርጋችሁ ሀገራችሁ ግቡ። ካልለመዳችሁት መለይካ ነው። ምንድን የሚባል አባባል አለ፣ የለመዳችሁት ሰይጣን ነው። ስለዚህ ያለንበትን ስናማረር የባሰ ውስጥ ስለምንገባ እራሳችሁን ጠብቁ። ላለሁኝ በጣም ያዘንኩበት ነገር ስለሆነ ነው። እና አደራ ምላችሁ ዱባይ ላይ ቤት እንቀይራ እንደፈለግን በውጭ እቃማ እንሰራለን ካላችሁ ደግሞ የራሳችሁ ሰው ሊያስፈልጋችሁ ሊኖራችሁ ይገባል ማለት ነው። አስፈላጊ ነገር ስለሆነ እና ራሳችሁን ጠብቁ ላለሁ የዛሬው ይሄን ይመስላል ስላየሁት ነው ማለት ነው።